ሰላም ሰላም ውድ የቻናል ቤተሰቦች ሀሁ ኢኳል አካዳሚ የኦንላይን ትምህርት ቤት ነው። አማረኛና ሌሎች የትምህርት አይነቶችን እያስተማር እንገኛለን። በኢሞ በዋትሳፕ በቴሌግራም ከዚህ በታች ባስቀመጥነው ስልክ እየደወላችሁ ኦንላይን መማር ትችላላችሁ። እንዲሁም ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ሰላም ሰላም ውዴ የቻናሌ ቤተሰቦች፣ በባለፈው ክላሳችን ክፍል አንድ እና ክፍል ሁለትን አይተናል። በዛሬው ክላሳችን ደግሞ ክፍል ሶስትን የምናይ ይሆናል። ከዚሁ ላይ ፊደላትን እያነበብንን እንዴት ቃላት እንደምንመሰርት እናያለን። ቪዲዮውን እስከ መጨረሻ ይዩት። ከዛ በፊት ግን ለቻናሌ አዲስ ይሆናቸው ላይክ፣ ሰብስክራይብ ማድረግ እንዳይረሳ። እንዲሁም በኦንላይን መማር ለምትፈልጉ አማርኛ እና ሌሎች የትምህርት አይነቶችን እዚህ በታችሁ አስቀመጥነው ስልክ እየደወላችሁ መማር ትችላላችሁ። ቀጥታ ወደ ፊደሎቹ ስንሄድ ይቺ ጄ ጄ ጁ ጁ ጂ ጃ ጃ ጄ ጂ ጆ ጆ በጀ ስን መሰረት ጀ በና ጀ

ና ጎዳ ና ጎዳና ጎዳና። እቺ ደግሞ ጠ ጡ ጢ ጣ ጤ ጥ ጦ ጦ ጠ ጣ እያቸዋ ጠ ማለት እንግዲህ እቺ የመጀመሪያው ጣ ማለት አራተኛ ላይ ማለት ነው። ጠ ጣ ጡ ጡ

ጣ ጣ ጦጣ ጦጣ። እንግዲህ ጦ ማለት የመጨረሻ ፊደል እና ጣ ማለት አራተኛ አንድ ላይ ጦጣ ጦጣ። እጭ ጨ ጨ ጩ ጪ ጫ ጨ ጭ ጮ ጮ በጨስን መሰረት ጨ ለ ማ ጨለ ማ ጨለ ማ በጩስን መሰረት ጩ

ትላል ፖ ኮ ሊ ስ ፖሊስ ፖሊስ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። በቀጣይ እስከምንገናኝ ሰናይ ቆይታ ይሆንላችሁ።